የእንግሊዝ ፕሪምየር ሊግ ከኢንተርናሽናል ብሬኩ በኋላ ዛሬም ቀጥሎ ይከናወናል። በኦልትራፎርድ ማንቸስተር ዩናይትድ ኤቨርተንን ያስተናግዳል። ይህንን ጨዋታ ማሸነፍ ማለት ለሩበን አሞሪም ማንቸስተር ዩናይትድ በደረጃ ሰንጠረዡ ከፍ ማለት፣ በደረጃ ሰንጠረዡ ሁለተኛ ላይ ከሚገኘው ከቼልሲ በሁለት ነጥብ ብቻ ማነስ፣ አራተኛ ደረጃን ከያዘው ከአስቶን ቪላ ጋር ደግሞ በነጥብ እ እኩል መሆን ማለት ነው። ይህንን ምርጥ አጋጣሚ ማንቸስተር ዩናይትድ እና ሩበን አሞሪም ሊያባክኑት አይገባም የሚል አስተያየት በብዙዎች ዘንድ እየተሰጠ ነው። ጨዋታው በጉጉት ይጠበቃል። ዴቪድ ሞዬስ በማንቸስተር ዩናይትድ ሜዳ በኦልትራፎርድ ያላቸው ሪካርድ ደካማ ነው፣ ዛሬስ የሚለውን እናያለን። 2025/26 የውድድር ዓመት ከተጀመረ ጊዜ አንስቶ ምርጥ ብቃቱን፣ ጥሩ ውጤቱን ይዞ የቀጠለው። አርሰናል አስደናቂ ግስጋሴን እያደረገ ይገኛል። በራስ ብርታት እንደዚሁም ደግሞ በሌሎች መዳከም ታግዞ የደረጃ ሰንጠረዥንም በአስተማማኝ ሁኔታ እየመራ ይገኛል። አርሰናል የአርሰናል የዘንድሮ የውድድር ዓመት ድክመቱ ምንድን ነው የሚለውን ለማየት ጥረት እናደርጋለን። ደግሞም እሁድ ከቼልሲ ጋራ ትልቅ ጨዋታ ይጠብቀዋል። የቼልሲው ምርጥ ተጫዋች ኮል ፓልመር ተመልሷል። አሰልጣኝ ማሬስካ ከደቂቃዎች በፊት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 እናመሰግናለን ዛሬ ምሽት በኦልትራፎርድ ማንቸስተር ዩናይትድ ከኤቨርተን ጋር ሁላችን በጉጉት የምንጠብቀውን ትልቅ ጨዋታ ያደርጋሉ ይሄ ጨዋታ ትርጉሙ ፋይዳው ለማንቸስተር ዩናይትድ እጅግ በጣም ከፍ ያለ ነው በነገራችን ላይ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ አሁን ከሚገኝበት አስረኛ ደረጃ በቀጥታ ወደ አምስተኝነት ከፍ ይላል ምናልባት አምስተኝነት በአውሮፓ ቻምፒዮንስ ሊግ በሚቀጥለው የውድድር ዓመት የሚያሳትፍ ውጤትም ሊሆን ደግሞ ይችላል። ወይም ደግሞ ማንቸስተር ዩናይትድ ሰፋ ባለ የጎል ልዩነት ኤቨርተንን የሚረታ ከሆነ አስቶን ቪላን በግብ ልዩነት በልጦ አራተኝነትንም ሊቀዳጅ ይችላል። ያ ካልሆነ ከአራተኛው አስቶን ቪላ በነጥብ እኩል ከ ቼልሲ ደግሞ ቼልሲ ሁለተኛ ደረጃ ላይ ተቀምጦ ማንቸስተር ዩናይትድን የሚበልጠው በሁለት ነጥብ ብቻ ይሆናል። ይሄ ደግሞ ለአሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ ትርጉሙ እጅግ በጣም ከፍ ያለ ነው። ምክንያቱም በመጪው እሁድ ማንቸስተር ዩናይትድ የቼልሲንና የአርሰናልን ጨዋታ ስለሚያይ ከዛ በኋላ ራሱ የሚያደርጋቸው ጨዋታዎች ላይ የሚያስመዘግበው ውጤት ምናልባትም የማንቸስተር ዩናይትድ መጪዎቹ ጨዋታዎች ቀለል ካሉ ክለቦች ጋራ የሚደረግ ከመሆኑ አንጻር አርሰናልን ተከትሎ በጣም በቅርቡ በደረጃ ሰንጠረዡ ሁለተኛ ብለን የምንጠራው ዩናይትድን ሊሆን ይችላል። ማንቸስተር ዩናይትድ ደግሞ በኦልድ ትራፎርድ የሚያደርጋቸውን የቅርብ ጊዜ ጨዋታዎች በጥሩ ውጤት ከጥሩ እንቅስቃሴ ጋራ እያጠናቀቀ እንደሆነ ማስታወስ አለብን። በኦልድ ትራፎርድ ተጋጣሚ የሚባሉት ክለቦች የፍርሃት ስሜት ማንቸስተር ዩናይትድን ለማሸነፍ አስቸጋሪ መሆኑን መልሰው ፊል እያደረጉት ነው ወይም በኦልትራፎርድ ፊር ፋክተር እንዲመለስ ሩበን አሞሪም ውጤታማ ስራ ሰርቷል ነው። ምናልባት በማንቸስተር ዩናይትድ በኩል አሁንም በሜዳቸው በኦልትራፎርድ ማስተካከል የቻሉትን ፐርፎርማንስና ውጤት ከሜዳቸው ውጭ በሚያደርጓቸውም ጨዋታዎች ላይ ማስተካከል መቻል አለባቸው፣ ጥሩ ነገሮችን ማሳየት መቻል አለባቸው የሚል አስተያየት ነው እንጂ የሚሰጠው በመደዳው ወይም በተከታታይ ማንቸስተር ዩናይትድ በኦልትራፎርድ የሚያደርጋቸው ጨዋታዎች ላይ ውጤቱ በጣም ጥሩ የሚባል ነው። ዛሬም ይህንን ማስቀጠል ይኖርበታል። የዛሬው ድል ትልቅ ትርጉም ያለው ነው የምንለው ወይም ለማንቸስተር ዩናይትድ ምርጥ አጋጣሚን የያዘ ጨዋታ ነው የምንልበት ዋነኛው ምክንያት በሳምንቱ መጨረሻ በተደረጉ ጨዋታዎች እንደ ሊቨርፑል፣ ማንቸስተር ሲቲ ያሉ ክለቦች ተሸንፈዋል። ስለዚህ ከነዚህ ክለቦች ጋራ ያለውን የነጥብ ልዩነት ከአንዳንዶቹ ጋር ለማ ለማጥበብ ከአንዳንዶቹ ጋር ደግሞ ልዩነቱን የበለጠ ከፍ ለማድረግ ማንቸስተር ዩናይትድ ማሸነፍ መቻል አለበት። ልብ እንበል፣ ከዚህ በፊት ወይም ከኢንተርናሽናል ጨዋታው በፊት ከኖቲንግሃም ፎረስት፣ ከቶተንሃም ጋራ አቻ ባይወጣ ኖሮ ማንቸስተር ዩናይትድ ልክ ሲመራ የደረጃ ሰንጠረዡ ሲሰራ ዩናይትድን ሁለተኛ ደረጃ ላይ ተቀምጦ በሁለት አጋጣሚዎች አይተነዋል። እንደነዚህ አይነት የሚያስቆጩ በኋላ ዋጋ ሊያስከፍሉ የሚችሉ አይነት ነገሮች እንዲደገሙ ሩብን አሞሪም ና ማንቸስተር ዩናይትድ ማድረግ አይኖርባቸውም። ለዩናይትድ ምርጥ አጋጣሚ ተፈጥሯል ወደ ላይ ከፍ ለማለት። ወደ ላይ አንዴ ከፍ ከተባለ በኋላ ደግሞ በራስ የመተማመን ስሜት የመጓጓት ስሜት ከፍ እያለ ስለሚመጣ ቀሪዎቹን ጨዋታዎች ማንቸስተር ዩናይትድ በተሻለ ልበ ሙሉነት ለማድረግ ያግዘዋል ተብሎ ነው የሚጠበቀው። ለነገሩ ኦልትራፎርድ ላይ የተሻሻለ መምጣቱን ውጤቱ ያሳያል አ እንጂ የዴቪድ ሞየስ የኦልትራፎርድ ሪከርድ ደግሞ እጅግ በጣም ደካማ ነው። ዩናይትድ በራሱ ሜዳ ኦልድ ትራፎርድ ደካማ በነበረበት ጊዜም ጭምር ዴቪድ ሞየስ ይቸገሩ ነበረ። ኦልትራፎርድ ላይ ማንቸስተር ዩናይትድን ማሸነፍ ወይም ኦልትራፎርድ ላይ ማንቸስተር ዩናይትድ ጋር ተጫውተው ነጥብ መውሰድ በጣም የሚቸገር አሰልጣኝ ማለት ዴቪድ ሞየስ ናቸው። ምክንያቱም ያነሳን እንደሆነ ዴቪድ ሞየስን በተመለከተ የተቀመጠው ነገር በ2013 14 የውድድር አመት የማንቸስተር ዩናይትድ አሰልጣኝ ሆነው ኦልትራፎርድ ላይ ጨዋታ ሲያደርጉ ሶስት ጨዋታዎችን ከማሸነፋቸው ውጪ እኚህ አሰልጣኝ

አሸንፈው አያውቁም። ይሄ በጣም የሚያስደነግጥ እውነት ነው። ስለ ዴቪድ ሞየስ የኦልትራፎርድ ታሪክ ምናልባት እንግዲህ ምናልባት ካነሳን ራሱ ኤቨርተንም ቢሆን ከዴቪድ ሞይስ ጋር ሆኖ ያለ ዴቪድ ሞይስም በኦልትራፎርድ ያለው ሪከርድ በጣም ደካማ የሚባል ነው። ከ32 ኦልትራፎርድ ላይ ካደረጋቸው ያለፉት ጨዋታዎች ማንቸስተር ዩናይትድን ማሸነፍ የቻሉት ኤቨርተኖች አንድ ጊዜ ብቻ ነው። ስለዚህ ይሄም ደግሞ አንድ ጊዜ ማንቸስተር ዩናይትድን ኦልትራፎርድ ላይ ኤቨርተን ያሸነፈው ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ ነው። በጣም የሚገርም ታሪክ ሆኖ ነው የምናገኘው። ስለዚህ የፈርጉሰን ተተኪ ሆነ ኦልትራፎርድ ላይ ሲሰሩ፣ ኤቨርተን ያን ጊዜ ነው ዩናይትድን በኦልትራፎርድ ማሸነፍ የቻለው። ስለዚህ የማንቸስተር ዩናይትድ ዛሬ በሚደረገው ጨዋታ ኦልትራፎርድ ላይ ኤቨርተንን የሚያሸንፍ ከሆነ ባለፉት ስድስት ጨዋታዎች ሳይሸነፍ ዘለቀ የሚለውን ነገር እናነሳለን። ይሄ ደግሞ በጣም መሻሻል ነው። መሻሻልን የሚያሳይ ነው። እንግዲህ ማሰብ ያለብን በትክክል የአሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ቆይታ አንደኛ ዓመት እየተከበረ እንደነ ስካይ ስፖርትስ ያሉት የሚዲያ ቻናሎች ደግሞ የእሳቸውን ቆይታ እንዴት ትገልጹታላችሁ ብለው ጥያቄ እየጠየቁ ከአንባቢዎቻቸው ድምፅ እየሰበሰቡ ነው የእሳቸው ወይም የሩበን አሞሪም ጥሩ ጊዜ፣ አስቸጋሪ ጊዜ እና በጣም አስቀያሚ የሚባለው ጊዜ የትኛው ነው ብለው ነው ያስቀምጡት እንግዲህ በሶስት ከፍሎታል። ዘጉድ ዘባደን ዚ አግሊ ብለው ነው የከፈለው ስካይ ስፖርትስ። የትኛው ነው የሚበዛ? የትኛው ነው ዶሚኔት የሚያደርገው? በየትኛው ነው እነዚህ አስራ ሁለት ወራት ሩበን አሞሪም እና ማንቸስተር ዩናይትድ ይበልጥ የሚገለጹበት የሚል ጥያቄ ነው እነ ስካይ ስፖርትስ እያነሱ ያሉት። እዚህ ላይ የእናንተንም ሀሳብ የእናንተንም ስሜት ብናውቅ እጅግ በጣም ደስ ይለናል። በሌላ በኩል ዛሬ በሚደረገው ጨዋታ በማንቸስተር ዩናይትድ በኩል የተወሰኑ የአሰላለፍ ለውጦች ሊኖሩ እንደሚችሉ ተጫዋቾቹ በሶሻል ሚዲያዎቻቸው ያጋሯቸው መልእክቶች እየጠቆሙ ነው ብለው ደግሞ መረጃን ይዘው የወጡ አካላት አሉ። ለምሳሌ የማንቸስተር ዩናይትድ ሶስት ተጫዋቾች በሶሻል ሚዲያ ፕላትፎርሞቻቸው ላይ በኤክስ ላይ ወይም የቀድሞ ትዊተር በምንለው ላይ ዲዮጎ ዳሎ፣ ዶርጉ እና ዮሮ ለዛሬው የኤቨርተን ጨዋታ ዝግጁ ነን የሚል መልእክትን አስተላልፈዋል ። ይሄ የሚያሳየው ምናልባትም በዛ ጽሁፋቸው ላይ ባስቀመጡት ነገር ተነስተን ስንገምት ዴጎ ዳሎት ሌኒ ዮሮና ፓትሪክ ዶርጉ በዛሬው ጨዋታ ላይ የመሰለፍ እድል ሊሰጣቸው እንደሚችል ነው። ልብ እንበል፣ ከኢንተርናሽናል ብሬኩ በፊት አሞሪም የመጫወት እድልን ለዶርጉ ሰጥቶት ነበር። የመጀመሪያ ተሰላፊ ሆኖ ዴጎ ዳሎ ተቀይሮ ነው የገባው። ሌኒ ዮሮ ደግሞ ሃሪ ማጓየርን ተክቶ እንደገባ ሁላችንም እናስታውሳለን። በዛሬው ጨዋታ ላይ ግን ሃሪ ማጓየር ከውጭ ስለሆነ በጉዳት ምክንያት ከጨዋታ ውጪ ስለሆነ ሌኒ ዮሮ እሱን ተኩቶ ከነ ማቲያስ ደሊጅት ጋር የማንቸስተር ዩናይትድን ባክስሪ ሊመራ ይችላል ተብሎ ነው የሚጠበቀው። ይህንን ፈረንሳዊ ወጣት የማንቸስተር ዩናይትድ ተጫዋች ብዙዎቹ ይወዱታል፣ ያደንቁታል የነገው የማንቸስተር ዩናይትድ ዋና የመሆን እድል ያለው ተጫዋች አድርገው ያነሱታል። ስለዚህ የሃሪ ማጓየር በጉዳት ምክንያት በዛሬው ምሽት ጨዋታ ወደ ሜዳ አለመግባትን ተከትሎ ሌኒዮሮ የመሰለፍን እድል ሊያገኝ ይችላል ነው። ማዝራዊን በቀኝ መስመር በኩል እንዲከላከል ከማድረግ ይልቅ ዲዮጎ ዳሎትን ተመራጭ ያደርጋል አሞሪም ይላል። ይሄም የተነሳው ሀሳቡ ዴጎዳሎት በሶሻል ሚዲያ ፕላትፎርሙ ላይ ካጋራው መልእክት ጋራ ተያይዞ ነው። ፓትሪክ ዶርጉ በግራ መስመር በኩል እንዲከላከል እድል ሊሰጠው ይችላል ተብሎ ነው የሚጠበቀው። ስለዚህ ሶስቱ ተጫዋቾች ምናልባት በዛሬው ጨዋታ ላይ የመጀመሪያ ተሰላፊነትን እድል ሊያገኙ ይችላሉ ተብሎ ተገምቷል። በኤቨርተን በኩል ለጨዋታው ዝግጁ የመሆን ምናልባትም ማንቸስተር ዩናይትድን በኦልትራፎርድ ለማሸነፍ የሚያስችላቸውን እንቅስቃሴና ብርታት ለማሳየት ጥረት ያደርጋሉ። በጣም የተበላሸ በጣም ጥሩ ያልሆነ ሪከርድ ነው ያለው። ይሄ ሪከርድ ግን መሻሻል አለበት፣ መስተካከል አለበት ነው ምንም ተባለ ምን። ግን የትኛውም ዋጋ ተከፍሎ ቢሆን ማንቸስተር ዩናይትድ ዛሬ ከጨዋታው ሙሉ ሶስት ነጥብን በማግኘት በደረጃ ሰንጠረዡ ወገብ ላይ ያለውን ሁኔታ መቀየር መቻል አለበት። ይህንን ለመቀየር መልካም አጋጣሚ ተፈጥሮለታል፣ ሊያባክነው በጭራሽ በጭራሽ አይገባም የሚለውን እናነሳለን። ሌላኛው መረጃችን የኮል ፓልመር ነው። እንግዲህ ኮል ፓልመር ልምምድ ሜዳ ላይ ሙሉ በሙሉ እየሰራ ነው የሚገኘው። ይህ ተጫዋች ለመጨረሻ ጊዜ ለቼልሲ የተጫወተው ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ነው። ታስታውሱ ከሆነ ፈረስታፍ ላይ ኮል ፓልመር በጉዳት ምክንያት ሜዳውን ለቆ ወጣ። ከዛ በኋላ አልተመለሰም። የቼልሲ አስራ ሁለት አካባቢ ጨዋታዎች፣ ለእንግሊዝ ብሔራዊ ቡድን ወደ ሁለት የሚደርሱ ጨዋታዎች አለፉት። ለነገሩ የቼልሲም ውጤት ኮል ፓልመር ባለመኖሩ ብዙ አልተረበሸም። እንደገና ደግሞ የእንግሊዝ ብሔራዊ ቡድን በጣም ውጤታማ ሆኖ ዓለም ዋንጫውን እንዴት ባለ ውጤት እንደተቀላቀለ ሁላችንም እናስታውሳለን። ነገር ግን ይሄ ማለት አልተጎዱም ማለት ኮል ፓልመር አይጠቅማቸውም ማለት አይደለም። ኮል ፓልመር ወደ ልምምድ ተመልሷል። ያኔ የማንቸስተር ዩናይትድ ጨዋታ ላይ አጋጥሞት የነበረውን ጉዳት ሙሉ በሙሉ አገግሟል። ነገር ግን አደጋው አልተገለጸም። ቤት ውስጥ ግን አውራ ጣቱ ላይ አደጋ ተከሰተ ነው የሚሉት። ይሄ አውራ ጣቱ ላይ ያጋጠመው አደጋ የመመለሻ ጊዜውን በተወሰነ ጊዜ አራዝሞታል። ነገር ግን አሁን ከደቂቃዎች በፊት ማሬስካ ሲናገር እንደነበረው የሚያሳስብ ረጅም ጊዜ ከሜዳ የሚያርቅ ምንም ነገር የለም የሚል አስተያየትን ሰጥቷል። ነገር ግን ነገ ከባርሴሎና ጋር የሚደረገው የስታንፎርድ ብሪጅ ጨዋታ እንደዚሁም እሁድ አርሰናልን የሚገጥሙበት እጅግ በጣም ወሳኝ ጨዋታ ኮል ፓልመርን ቼልሲ ይጠቀማል ወይስ አይጠቀምም የሚለው ግን ለማሪስካ በጥያቄ መንገድ ተነስቶ ነበር። የነገው የቼልሲና የባርሳ ጨዋታ ላይ በፍጹም ወደ ሜዳ አይገባም፣ ይሄንን አረጋግጠዋል። የእሁዱ ጨዋታ ላይ አይመስለኝም፣ የሚደርስልን አይመስለኝም። ነገር ግን አሁን ላይ ሆኜ ሁሉንም ነገር ማረጋገጥ አልችልም የሚል አስተያየትን ሰጥቷል። ለእኔ ዋናው ትኩረት አሁን ከባርሴሎና ጋር የሚደረገው የቻምፒዮንስ ሊግ ጨዋታ ነው። ይህንን ጨዋታ በማሸነፍ በቀጥታ ወደ ራውንድ ኦፍ ሲክስቲን ከሚገቡት ክለቦች መካከል አንዱ ቼልሲ እንዲሆን ለማድረግ እዛ ላይ ነው ትኩረት የምናደርገው። ይሄ ጨዋታ ካለቀ በኋላ ስለ አርሰናል ጨዋታ ደግሞ እናስባለን ነው የሚለው። እንግዲህ የአርሰናል እና የቼልሲን ጨዋታ በዚህ ሳምንት በጣም ከፍተኛ ትኩረት ከምንሰጣቸው ጨዋታዎች መካከል አንዱ ይሆናል። ይሄ ምንም ጥርጥር የለውም። ምክንያቱም በሁለቱ ክለቦች መካከል ስድስት ነጥብ ልዩነት ነው ያለው። ሁለቱ ክለቦች አንደኛና ሁለተኛ ናቸው። እነዚህ ሁለት ክለቦች የያዟቸው የመሀል ሜዳ ተጫዋቾች ምናልባት በዘንድሮ የውድድር ዓመት በጣም እያስገረሙን ከሚገኙ ተጫዋቾች መካከል የሚጠቀሱ ናቸው። አንደኛው ዴክላን ራይስ ነው፣ ሌላኛው ሞይሴስ ካይሴዶ ነው። ስለዚህ እነዚህ እነዚህ ሁሉ ነገሮች ጨዋታውን በበለጠ ጉጉት እንድንጠብቅ የሚያደርግ ነው። በዛ ላይ የቼልሲ ያለፉት ሰባት ጨዋታ ውጤቶች በጣም አሪፍ የሚባሉ ናቸው። እንግዲህ ቼልሲን ፕሬሸር ፍሪ ነው የምንለው ቻና ጫና አልባ ጉዞ ነው እየተጓዘ የምንለው። እያስመዘገበ ያለው ውጤት ጥሩ ቢሆንም ነገር ግን ሚዲያው ስለ ሊቨርፑል ውጤት ማጣት፣ ስለ ማንቸስተር ሲቲ ማገገብ፣ እንደገና ደግሞ አቃተው ማለት ስለ አርሰናል አሪፍ መሆን የሚናገረውን ያህል ስለ ቼልሲና ስለ ማሬስካ ቡድን እየተናገረ አይደለም እንጂ ካለፉት ሰባት ጨዋታዎች በስድስቱ የድል ውጤትን ነው ያመጣው። አርሰናል በስድስት ነጥብ ብቻ ነው የሚያንሰው። ስለዚህ ይሄ የዓለም ሻምፒዮን የሆነ ክለብ ቼልሲ ምንም ነገር የማድረግ አቅም አለው ብሎ የሚመሰክሩ በጣም ብዙ ሰዎች አሉ። ይህንን። ከአርሰናል ጋር ሊኖር የሚችለውን ዋንጫ የማንሳት ፉክክር የሚወስነውን ጨዋታ ኮል ፓልመርንም ሊጠቀሙበት ይችላሉ ነው። የኮል ፓልመር ወደ ሜዳ መመለስ አርሰናልን ስጋት ላይ ሊጥል ይችላል፣ ምክንያቱም ልጁ በዓለም ዋንጫ ላይ ለቼልሲ ምን መስራት እንደቻለ ሁላችንም በደንብ የምናስታውሰው ይመስለኛል። ስለዚህ የኮል ፓልመርን ጉዳት በተመለከተ አሁን ሜዳ ላይ ካጋጠመው ጉዳት ሙሉ በሙሉ አገግሟል። ነገር ግን እቤት ውስጥ በሆነ አደጋ ምክንያት አውራጣቱ ላይ ጉዳት አጋጥሟል ከሆነ የባርሴሎና ጨዋታ አልፎት ለአርሰናል ጨዋታ ዝግጁ ይሆናል፣ ካልሆነ ግን ከአርሰናል ጨዋታ በኋላ ወደ ሜዳ ሙሉ በሙሉ ይመለሳል። ነው የቡድን ጓደኛው ኩኩሪያ ግን የጌም እየተጫወተ ነበረ ነው የሚለው እየቀለደን እንደተናገረው እርግጠኛ ነኝ። የጌም እየተጫወተ እያለ በጌሙ ሲሸነፍ ተበሳሽቶ ፕሌስቴሽኑን ሲወረውር አውራ ጣቱን ሰበረው እያለ እየቀለደበት ይገኛል። ኮል ፓልመር በቼልሲና በአርሰናል ጨዋታ ላይ የሚደርስ ከሆነ ለጨዋታው ሌላ ውበት ሌላ አም ሊሆን ይችላል ተብሎ ይገመታል። አርሰናልን በተመለከተ የመጨረሻውን መረጃ እናንሳ። አርሰናል በዘንድሮ የውድድር አመት እንግዲህ ዲ አትሌቲክ ያቀረበው አንድ ቆንጆ ጥያቄ አለ። የአርሰናል ድክመቱ ምንድን ነው የሚል ጥያቄ ነው ያነሳው። አርሰናልን በተመለከተ ቀደም ባለው ፕሮግራማችን ላይ ስናነሳ የነበረውን ነገር አትርሱት ያም ነገር ምንድን ነው? አርሰናልን በተመለከተ የትዝታ ስሜታችንና አርሰናልን በተመለከተ የአሁኑ እውነት ሰፊ ልዩነት አላቸው። አሁን ያለው የአርሰናል እውነት ማንንም ቢሆን የሚያስፈራ የአርሰናል ለሆነ ሰው ደግሞ የእውነት ለመናገር በጣም የሚያስመካ ነው። ስለዚህ አርሰናል ነው ጥያቄ ነው የጠየቀው ዚ አትሌቲክ ዱ አርሰናል ሃቭ ኤ ዊክነስ ብሎ ነው የሚጠየቀው። አርሰናል ድክመት አለውን ብሎ ነው የሚጠይቀው። እውነት አርሰናል ደካማ ነው ወይ ምንድን ነው ደካማ ነገር አለው ወይ ደካማ የሚባል ነገር እዚች ነገራቸው ላይ የምንለው ነገር አለ ወይ የሚለውን ለመተንተን ጥረት ይደረጋል። ከዚህ በፊት ይሄንኑ ጥያቄ ሸገር ስፖርት ላይ ስናነሳው እንደነበረ ሁላችሁም የምታስታውሱ ይመስለኛል። እውነት አርሰናል ድክመት አለው ወይ ካለውስ ደካማ ጎኑ ምንድን ነው ብለን ስንነጋገር የግብ ጠባቂውን ስም አላነሳንም፣ የተከላካዩን ክፍል ስም ልናነሳም አንችልም። መሀል ክፍል ላይ ዴክላን ራይስ ለአርሰናል የመሀል ክፍል የሰጠው ሞገስ በቤሜንዲ መኖሩ ለአርሰናል የፈጠረው አቅም ሲሆን ኦዲጋርድ ሳይሆን ደግሞ ኢዜ ኢዜም ምንም አያጎድልም፣ ኦዲጋርድም ምንም የሚያጎድለው ነገር የለም እያልን በጣም ስናነሳ ነበር። ዘ ኦንሊ ፕሮብለም አርሰናልን ልንጠቅስበት የምንችለው ብቸኛው ነገር የአርሰናል የፊት መስመር በቪክቶር ዮኮሪሽ አስተማማኝ የሆነ አገልግሎት አለመስጠት ይሄ በየጌሙ የበለጠ ማቹር እያደረገ የበየጌሙ የበለጠ ኤፌክቲቭ እየሆነ መሄድ መቸገርን ካልሆነ በስተቀረ ምንም እንከን የሚወጣለት አይደለም አርሰናል። እኔ ይሄ የኔ ስሜት ነው ብለን ስንናገር ነበር። አሁን ዚያ አትሌቲክ ይህንን ጥያቄ ስለጠየቀ እኔ በግል በጣም በጣም በጣም ተመችቶኛል። ምን ድክመት ሊያገኙበት ይችላሉ የሚለውን ነገር ለማወቅ ከመጓጓት የተነሳ ማለት ነው እና ዚያ አትሌቲክ ምን ብሎ ነው የሚያነሳው አርሰናልን በተመለከተ ይህንን አርሰናል ድክመት አለው ወይ የሚለውን ጥያቄ ባለፈው የውድድር ዓመት ጠይቀን ቢሆን ኖሮ በጣም ብዙ የሚጠቀሱ ነገሮች ሊኖሩ ይችላሉ ሃያ አራት ሃያ አምስት ላይ ለምሳሌ አዎ፣ አርሰናል ድክመት አለው። አርሰናል ጥሩ ቡድን ነው። አርሰናል ኤክሰፕሽናል የሆነ ዲፌንሲቭ ኳሊቲ አለው፣ በጣም የተለየ የመከላከል አቅም አለው። ነገር ግን ደግሞ የእንግሊዝ ፕሪሚየር ሊግን ሙሉ የውድድር ዓመቱን ጥሩ ሆኖ ለመዝለቅ የሚያስችል ስኳድ የላቸውም። በቃ የአርሰናል ድክመቱ ይሄ ነው ብለን ልንናገር እንችላለን። ፕሪሚየር ሊጉን እንዲህ ባለ ስብስብ ማሸነፍ በጣም ከባድ ስለመሆኑ ልንናገር እንችላለን። አራት ውድድሮች ላይ አርሰናል ይሳተፋል። ካራባው ካፕ፣ ኤፍ ካፕ፣ ፕሪምየር ሊግ እና ቻምፒዮንስ ሊግ። እነዚህን አራት ውድድሮች በብቃት ለመወጣት የሚያስችል ስብስብ የለውም እያለን ልንናገር እንችላለን። በዚህ ምክንያት በዚህ ሰበብ ነው አርሰናል በሶስት ተከታታይ የውድድር ዓመታት ሁለተኛ፣ ሁለተኛ እና ሁለተኛ ደረጃን ይዞ ያጠናቀቀው። ባለፈው የውድድር ዓመት አርሰናል በ አውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ ነው የደረሰው። በካራባው ካፕ እስከ ግማሽ ፍጻሜ ተጉዟል። ስለዚህ በፕሪምየር ሊጉ ሁለተኛ ወጥቷል። እነዚህ እነዚህ ነገሮች በጎ ናቸው። ይህንን ሊያስችል ይችላል የነበረው የአርሰናል ስብስብ። ከዚህ ግን መሻገር በጣም ከባድ ነው የሚሆነው። ለዛ ነው በሊቨርፑል የተበለጠው የሚለው ነገር ይነሳል። በተለይ ደግሞ እንደ ቡካዮ ሳካ፣ ማርቲን ኦዲጋር፣ ጋብርኤል ማግሃለሽ ከሃቨርስ አይነት ተጫዋቾች ሲጎዱ አርሰናልን በውጤታማነት ይዘው መቀጠል በጣም ከባድ እንደሆነ አይተናል። ስለዚህ ስብስቡ ደካማ ነው። ስብስቡ በቤስት ኢለቨን ደረጃ አሪፍ ቢሆንም ነገር ግን ተጫዋቾች የተጎዱ እንደሆነ ወዲያው ለብዙ ክፍተቶች ሊጋለጥ ግድ ነው የሚሆንበት የሚል ነገር ይነሳል። ባለፈው የውድድር ዓመት ቢሆን አሁንስ ነው። አሁንስ አርሰናል ምን ድክመት አለው? ስንል ኖ፣ አሁን ምንም እንደዚህ አይነት በ2024 25 ቢሆን ይሄ ጥያቄ የተጠየቀው ልንመልሳቸው እንችላለን ብለን ያስቀመጥናቸውን መልሶች ስለ ዘንድሮ አርሰናል ልንናገር በፍጹም አንችልም። ምክንያቱም አርሰናል በክረምት የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ ሰባት የሚደርሱ ተጫዋቾችን አስፈርመዋል። በእነዚህ ፊርማዎች ውስጥ ከተካተቱ ተጫዋቾች መካከል በሰሜን ለንደን ደርቢ ጨዋታ በነበረው የአርሰናልና የቶተናም የትላንትና ጨዋታ ላይ ሀትሪክ የሰራው ኢዜ እኮ ይካተታል። መርሳት እኮ የሌለብን ሰባት ተጫዋቾች ቢያስፈርምም ቪክቶር ዮኮረሽ እና ማርቲን ዙቢሜንዲ እኮ ናቸው ቤስት ኢለቨኑን በቋሚነት ሊቀላቀሉ የሚችሉት። ሌሎቹ እኮ ስኳዱን ለማጠናከር ስኳዱን ለማስፋት የፈረሙ ናቸው። ግን ደግሞ እነሱም ቢሆኑ እሳት የላሱ ናቸው። ስለዚህ በባለፈው የውድድር ዓመት እና በዘንድሮ መካከል ሂውጅ የሆነ ዲፍረንስ አለ፣ በጣም የጎላ የሚባል ልዩነት አለ ነው አሁን እስኳዱ አራቱም የውድድር አይነቶች ላይ ውጤታማ መሆን የሚያስችለን አቅም ለአርቴታ ይሰጠዋል በካራባው ካፕ በኤፌካ በፕሪሚየር ሊግ በቻምፒዮንስ ሊግ ውጤታማ መሆን ይችላል አሁን ይሄ ስኳድ አንድ ተጫዋች ቢጎዳ ዳዝንት ሪሊ ማተር የእውነት ለመናገር የተጎዱበት ተጫዋቾች እኮ በጣም ብዙ ናቸው ነገር ግን የጎላ ወይም የተጫዋቾቹን ጉዳት ያህል አርሰናል ቤት ክፍተት የማናየው የተገዙት ተጫዋቾች ያንን ክፍተት እንዳይፈጠር ማድረግ የሚችሉ ስለሆኑ ነው ከቶተንሃም ጋር የተደረገውን የትላንትናውን የደርቢ ጨዋታ ልብ ብላችኋለ። ዮኮሬሽ፣ ኦዲጋርድ፣ ጋብርኤል ማግሃለሽ እነዚህ እኮ በጉዳት ሙሉ በሙሉ ከቡድኑ እኮ ውጪ ነበሩ። እነዚህን አይነት ተጫዋቾች በጣም ትልልቅ አቅም ያላቸው ሶስቱ ተጫዋቾች በሌሉበት እኮ ነው ቶተንሃምን እንደዛ ባለ እንቅስቃሴ፣ እንደዛ ባለ ብልጫ፣ እንደዛ ባለ የጎል ልዩነት ማሸነፍ የቻለው። እነዚህን አሁን የጠራናቸውን ሶስት ተጫዋቾች ብቻ ሳይሆን ጋብርኤል ሄሱስ፣ ከሀቨርስ ለረጅም ጊዜ ከሜዳ የራቁ ተጫዋቾች ናቸው። እነዚህ ሁሉ ሳይኖሩት አርሰናል ያንን ያህል ዶሚኔት የሚያደርግበትን ፐርፎርማንስ ማሳየት ከቻለ አርሰናል ድክመት አለው ወይ ብለን ብንጠየቅ፣ አዎ የምንልበትን አቅም አሳጥተዋል። የአርሰናል ልክነት ክረምት ላይ ነው የሚጀምረው የሚል በጣም የሚገርምና ደስ የሚል ማብራሪያን ይሰጣሉ። ይሄ የእሁዱ ጨዋታ በጣም የሚገርም ፐርፎርማንስ የታየበት እንደውም አሰልጣኙ ቶማስ ፍራንክ ከጨዋታው በፊት ይናገሩ የነበረውንም ነገር ዚ አትሌቲክ አስታውሶናል። ምንድን ብሎ ነው ያስታወሰው? እሱ የቶማስ ፍራንክ አስተያየት ዛሬ በሚደረገው የሁለታችን ጨዋታ አሸናፊው ቡድን ከቆሙ ኳሶች ጎል ማስቆጠር የሚችለው ነው ብለው ተናግረው ነበር። አርሰናል አራት አገባ፣ አራቱም ግን ከቆሙ ኳሶች የተገኙ አልነበሩም። ከነዚህ አይነት አጋጣሚዎች በፊት ስለ አርሰናል ይሰጥ የነበረው ነገር ከክፍት የጨዋታ እንቅስቃሴ የግብ ዕድል የማይፈጥር ከክፍት የጨዋታ እንቅስቃሴ ጎሎችን የማስቆጠር ተብሎ ይተች ነበር። ለዛም ይኸው መልስ ሰጠ። ቶማስ ፍራንክን በአስተያየታቸው ልክ እንዳልሆኑ አሳየ ነው። እነዚህ እነዚህ ነገሮች እንግዲህ በጣም በጣም በጣም ለአርሰናል ሊሰጡ የሚገባቸው ትልልቅ ምስክርነቶች ናቸው። እናም ዚህ አትሌቲክ ሀሳቡን ሲያጠቃልል ምን ይላል? አሁን በዚህ ሰዓት አርሰናል የእንግሊዝ ፕሪሚየር ሊግን የማሸነፍ ከሁሉ የላቀ ከሁሉም ከፍ ያለ አቅም እንዳለው አረጋግጠን መናገር እንችላለን ይላል አርሰናል የእንግሊዝ ፕሪሚየር ሊግን በዘንድሮ የውድድር አመት የማያሸንፍ ከሆነ የማያሸንፈው ራሱ አሽቀንጥሮ ከጣለው ብቻ ነው ይህም ሊሆን የሚችለው ከፍርሃት የሚወሰዱ የተሳሳቱ እርምጃዎች ናቸው፣ ይላል እዚህ አትሌቲክ ዛሬ ባወጣው መረጃ ላይ ማለት ነው። ይህንን ከዚህ በፊት በጣም በተደጋጋሚ ብለናል። ይህንን የፍርሃት ስሜት ካስወገደ በልበ ሙሉነት ወደ ሜዳ የሚገባ ከሆነ፣ እስኳዱ ከተጫዋቾቹ የሚገኘው አገልግሎት፣ አሰልጣኙ በተጫዋቾቹ ላይ የፈጠረው ኮምፒቲቲቭነስ እነዚህ ሁሉ ተደማምረው ምንም ጥርጥር የለውም፣ አርሰናልን ዘንድሮ ለድል ሊያበቁት ይችላሉ ብሎ ይደመድመዋል። በእንግሊዝ ፕሪምየር ሊግ አሁን አንድ ትልቅ እውነት ፈጦ ወጥቷል። አርሰናል በተጫዋቾች ስብስብ ከሁሉም ይበልጣል። አርሰናል በተጫዋቾች ስብስብ በቁጥር አርሰናል በተጫዋቾች ስብስብ በጥራትና በጥንካሬ የተሻለ ከሆነ፣ አሁን የምንለውን የፕሪምየር ሊጉን ዋንጫ የማሸነፉን ጉዳይ ያን ያህል ልንሰጋበት የሚገባ አይደለም ነው የሚሉት የእግር ኳስ ተንታኞቹ። በእነሱ ሀሳብ የምትስማሙም ከሆነ በሀሳባቸው ልዩነት ካላችሁም ስሜቶቻችሁን ኮመን ሴክሽኑ ላይ ብትልኩልን በጣም እጅግ በጣም ደስ ይለናል። ለማንኛውም አምስት ሰዓት በኢትዮጵያ ሰዓት አቆጣጠር የሚጀምረውን የዩናይትድንና የኤቨርተንን ጨዋታ ያያችሁ ጥሩ የመዝናናት ስሜት እንዲፈጠርባችሁ ጥሩ ጊዜን እንድታሳልፉ እንመኛለን። ታዲያ ቻናላችንን ሰብስክራይብ አድርጎት የደወል ምልክቱን ተጫኑት። ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ምስጋናችን ይድረስ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።